ሱናው ላይ ሽንት ቤት ሲቀመጡ ላይ እንደዚህ ነው። ቪዲዮ አንድ ያብቼ እሱንም ደግሞ እኮ እንዴት ነው ታዲያ የሚቀጡት? ማለትም በምን እጃቸው ነው የሚያደርጉት ነው

ኡስታዙ ትሬኒንግ እየሰጠ ነው፣ እያስተማራቸው ነው። የነብዩ ሱና መጸዳጃ ቤት ሲገቡ ልክ እንደ መሐመድ ነው መቀመጥ ያለባቸው። ሱና ነው። እንደዚህ ነው የሚቀመጥ ሉ ኖ ይሄ አይደለም እያስተማረ ነው። እንደዚህ ነው የሚቀመጥ ስላቸዋል። ይህን ትክክል አይደለም የሚላቸዋል። እና እንደዚህ እያሉ ህጻናቶች እየተቀያየሩ ይመጣሉ። እነዚህ ሁሉ አቀማመጦች ነብዩ መሐመድ የሚቀመጡት አቀማመጥ አደለም ክልክል ትምህርት ላይ ናቸው። በነገራችን ላይ እዚህ ቪዲዮ ላይ አተኛኘት፣ ሁሉ ነገር ነው የሚያስተምረው ውስጣዝ ነው። ስለዚህ ሱናው የትኛው ነው ትክክለኛው አቀማመጥ ከተባለ መጀመሪያ ይሄን እግሩን ያስቀድማል፣ ቀጥሎ ያንን፣ ቀጥሎ ይሄኛውን እጁን እንደዚህ እዚህ ስር ይከታል። ከዛ እጁን እንደዚህ ይዛል። ማለት እንደዚህ ነው የሚቀመጡት። የእኔ ጥያቄ እንዴት ነው ሊያደራርቁ የሚችሉት ታዲያ? እንደዚህ ከሆነ ሱን ነው ምንድነው? ምንድነው እሱ? እነዚህ ሰዎች የሚያደርጉት ፎቶ እየተነሳ ነው። ምንድነው የሚሉን? ምንድነው እንደዚህ አይነት ጠረጠረ? እውነትም ዘሰፊ ነው። እንቅልፉ ቢመጣ ሊወድቅ ነው እኮ አገጩን ሴጣን እንዳላጋው ነው እንደዚህ የያዘ ሴጣኑ ያው ሽንት ቤቱ ሴጣን ያዩኛል ስላለ ሴጣኖች አሉ ስላለ። ከምር ምን እኔ እኮ ምናቸው እነኝ ሰዎች እኮ በቃ ጤንነታቸው ያሳስበኛል። ከዛ በመቃብር ቅጣት እንዳይቀጣ አዳሜ አሁን ሙስሊም ገብተህ ብታየ ወይ የተማረ በጠቅላላ ሽንት ቤት ተደርድሮ ብታየ ሲቀመጥ ሁሉም አንድ አይነት አቀማመጥ ነው የሚቀመጡት ዩኒፎርም ነው ማለት ነው የሽንት ቤት አቀማመጣቸው ጌታቸውንም ደግሞ ወደ ካባ ማዞር የለባቸው አይቻልም በመቃብር ትቀጣለህ ወደ ሳውዲ ዞረህ ምሸና ሆነ ካካ ምትል ከሆነ ትቀጣታለህ ምራቅህን ራሱ ወደ ሳውዲ አቅጣጫ መጥፋት የለብህም ትቀጣለህ ምራቅ ነው እንኳን ወደዛ አቅጣጫ መጥፋት አይደለብም። ይሄን ደግሞ ምን ሊሉ ነው? ጥሩ ድንጋይ አንድነት እንዲሰጠን ነው አሉ። ይሄ ደግሞ ካካል አንድ አይነት ካካል ለማድረግ ነው። ሁሉም እንደዚህ የሚያደርጉት አንድነት ነው፣ የካካ አንድነት። ሁሉም ነገር መልስ አለ ይላል። ወረዱ ከቤቴ ከቤቴ ወረዱልኝ። ተረተረተ የሆነ ሃይማኖት ተረት ተረት የሆነ ሃይማኖት ነው። ከምር ይሄን ከዛ መገለጥ ብለው ዘው ደግሞ እንደ ትልቅ ነገር ያወጣል። ይሄን አሁን እንደ ትልቅ ነገር ደግሞ ይኮፈል እ አሁን ቢኒ ባለው ላይ ማለት ነው አንድ አይነት እንትን ካለው አንድ አይነት አመጋገብም አለው እንዴ። ውሃ ቆመች ከጠጣች እኮ ራሱ ማስወጣት አለብሻለ። እንዲ ቁጭ ብለሽ ነው። ነቢዩ እንዳደረገው ነው ሁሉ ነገር ማድረግ ያለብሽ። ጠረጴዛ ላይ መብላት የለብሽም፣ መሬት ላይ ተቀመጠች ነው መብላት ያለብሽ ምክንያቱም በመሀመድ ዘመን ጠረጴዛ ስላልነበረ ነው። መሀመድ ጠረጴዛ ላይ እንደዚህ ቁጭ ብለው ማይበላ ጭንቅ፣ መሬት ላይ የሚበለው ሰው ሱናው እንደዛ ነው። አምስት እጅ አምስት እጅ መላሶስ እንደዚህ ምናምን ሱና ነው እሱ። ከዛ ሳናጥ ነው መላስ እኮ እኔ የራሴን እንጂ ልላስ ችግር ላይ ይኖረው ይችላል። እስርህ ያለውን ሰው አስልስ፣ ናጥባልኝ እጄን ጣቴን ጥባ እያልኩ ሳስጠባው ማለት ነው። እኔ ምግብ በላና ብዬ እናጥባ ጣቴን ደግሞ ሱና ነው። ሸራተን ግቡና እንደዛ አደርጉ። ተጎናችሁ የተቀመጠ አንድ ባለስልጣን ጋር አንድ ሙስሊም መሆኑን ስታቁ ናጣቴን ትልሳለህ፣ ልስም በሉት። ስም ሲል ሱና ነው፣ የነብያቸው ሱና። ተሳስተ እምቢ ብልሃል ዋ መቃብር ቅጣት እንዳይጠብቅ ምናምን በለው።